ማለት ነው። ይሄን ቪዲዮ እየሰራው ቢያስነጥሰኝ ወይ ቢያስለኝ ይማርህ እንደምትሉኝ ተስፋ አድርጋለሁ። ስለዚህ ለምንድን ነው እኛ ሰዎች ሰዎች ሲያስነጥሳቸው ይማርህ የሚሉት? በምንልበት ጊዜ አንድ ነገር አለ። ሁልጊዜ ሳል ወይም ደግሞ ማስነጠስ ለእኛ ፕሮቴክቲቭ ነው። የመተንፈሻ አካል ውስጥ የሚኖር ባዕድ ነገር ንጥሻን ወይም ደግሞ ሳልን ያመጣል። ስለዚህ ይማርህ የሚሉን ያ መተንፈሻ አካል ውስጥ ያለ ባዕድ ነገር ወደ ሳንባችን ሳይገባ ከኛ ይውጣላችሁ፣ ከሰውነታችሁ ይወገድ ማለታቸው ነው ይማራችሁ የሚሉን። ስለዚህ ውችስ ቬሪ ወንደርፉል በጣም የሚደንቅ ነው። ምክንያቱም ያ የመተንፈሻ አካል ውስጥ ያለው በአድ ነገር እዛው ተቀምጦም እንዲሁም ወደ ታች በደምና በሳንባ መካከል የአየር ልውጥ በሚደረግበት በአልቬ ላይ በሚባሉ የአየር ከረጢቶች ገብቶ የከፋ ችግር ከማምጣት በፊት ከእናንተ ይወገድላችሁ እያሉ ነው ስለዚህ ሁልጊዜ የሚያስነጥሰው ወይም የሚያስለው ሰው ስታገኙ ይማራችሁ በሏቸው ሰውነታችሁ ውስጥ ያለው በአድ ነገር ይውጣላችሁ ይወገድላችሁ እያላችሁ ነው የሳል የሚረዱ ነርቮች አሉ የመተንፈሻ አካላችን ውስጥ እንዲሁም ጉሮሯችን ውስጥ እነዛ ነርቮች በተከታታይነት ስቲሙሌት ሲደረጉ የሚፈጠር ሪፍሌክስ ነው ማለት ነው እኛን የሚከላከል በተፈጥሮ የተገጠመልን የመከላከያ መንገዳችን ነው። ሳምባችን፣ የመተንፈሻ አካላችን በዚህ መንገድ ነው የሚጠበቀው። ባዕድ ነገር የሚያስወጣው በሳልና በንጥሻ መንገድ ነው ማለት ነው። ስለዚህ ባሳላችሁ ቁጥር የመተንፈሻ አካል ውስጥ